ኤርትራዊ ምን ትሰራለህ እዚህ ጋር በአማርኛ የምትጽፈው? ዛሬ አንተ አሁን ምን ብለ ምን ትሰራለህ እዚህ ጋር? የማን ነበር ስሙ? መንደላይሁ ምን ትሰራለህ እዚህ? ምን አለ ከአብይ አህመድ ጋር ጨርስ፣ ከአብይ አህመድ ወንዱ ጋር ጨርስ። ሂድ አብይ አህመድ እንደደብረጽ አይመስልክ ያሳሳቅን ደራሽ ወንዝ

ሶሻል ሚዲያ ላይ ኩባል የለም ምንድን ነው ብታወሩት? እናንተ ለማጥፋት የኤርትራ እርዳታ እየጠየቀ እሰይ ይበላል። የኤርትራ እርዳታ ስም አለጋር እኛን ለማጥፋት የኤርትራ እርዳታ ሲጠይቅ ኤርትራ ለምንድን ነው ያለችው? ትግራይና የትግራይ ህዝብ እኮ ከኤርትራ ኤርትራ እንድትሆን አብሮ የሰራ ዛሬ ተወቃሽ ሆነ። የቀረው የቀረቡ ሁለቱ ወደብ እንዲኖራችሁ የፈቀደ ነው። ስለዚህ ከአብይ በላይ እናንተ ናችሁ። ጣላ አባታችን አብይን አታሳቡ አታሳቡ። ከኤርትራ ጋር አሁን እኮ እሱን የወጋችሁ እሰይ፣ በቤተሰብ መሀል የገባችሁ እናንተ፣ በሀገር መሀል የገባችሁ እናንተ እናንተ ናቸው። ስለዚህ እሰይ፣ ምን አገባችሁ አሁን? ለምን ለቀቅ አታደረጉንም? እና የእኛ ምን እንደምንሆን ለምን አናሳያችሁ? ነቀቅ፣ ወጣ፣ ወጣ፣ ውለቅ። የት ይወጣሉ እንደ ቱሃን ተጣጥቆ ቀርላ ቱሃን ቱሃን እነሱ ሁሉ ቃርጋችሁ ብታስወጡ እኮ ገበያ ራሱ ይቀንስላችሁ ነበር። ኢትዮጵያ ገበያ ይቀንስላችሁ ነበር። ቤት ክራይ ረክስላችሁ ነበር። ለይከም ማለት ተሰወጥኩ። እንዴት አየሽ? የቴዲ ሪኦቲ የጤፍ እንኩቶ አልኳችሁ። የጤፍ እንኩቶ ጤፍ አይነኮትም አይደል? ምድሬ የጤፍ እንኩቶ ትብስብ ቴዲ እኮ ፈጠረለት። ቴዲ ገንዘብ አገኘ። እሱ እንኳን እግዚአብሔር ሰጠው። ቴዲ ኢትዮጵያዊ ነው፣ ታውቃላችሁ። ንጹሕ ኢትዮጵያዊ ተቆርቋሪ። ትግራይ ስትመታ ይቆረቆራል፣ አማራ ሲመታ ይቆረቆራል፣ ኦሮሞ ሲመታ ይቆረቆራል። አብይ በሚገባው ይቃወማል። ቴዲ ሪዮት ሚዲያ ኢትዮጵያዊ ነው። ስለዚህ እግዚአብሔር ደግሞ እንኳን ሰጠው። ምድረ ግሪሳ ተሰብስቦ እዛ እንኳን ሰጠው። ከዛ በተረፈ ግን እዛ ተሰብስቦ የነበረ ግን በሙሉ የጤፍ እንኩቶ ብያችዋለሁ። ለምን ሰላም ትቃወሚ? ያለሽ ማን ነው? ሰላም የሚያመጣ እነዛ ተሰብስበው የነበረ እነሱ የጫሩት እሳት እኮ ነው እየነደደ ያለው። እንዴት ነው እነሱ ሰላም የሚያመጡት? ሌላ ሰው የለም እንዴ? ሌላ ሰው ያልተፈጠረ ዛች ምድር ላይ ሌላ ሰው አያመጣም። ሌላ ሰው አያመጡም እነሱ ከሚመጡ ሌላ ሰው ወደፊት አያመጡ? የነሱ ፊት ማየት የማይፈልጉ ብዙ ኢትዮጵያ አለ። ብዙ ለዘላለም ትኑር ኢትዮጵያ! ጠላቶቿ በጫማዋ ስር ይንበርከኩ። ቁጭ ብላችሁ የሰቀላችሁ ቆማችሁ እንደማታወርዱ ታውቃችሁ። በዱአ ተባበሩን፣ በዱአ ተባበሩን። አብይን ለማውረድ ወይ አብይ ለማስተካከል ወይ አብይ ወደ ልቡ ለመመለስ ዱአ እናድርግ። በዱአ በዱአ ነው ያሰቀላችሁ። ስለዛ እዲኩ ደም ምትሉኝ ኦርቶዶክስ ቤተክርስቲያን ያችን የመሰለች ተከብራ ታፍራ የምትታይ ባህል በኦርቶዶክሳውያን ካባ አለበሳችሁት፣ አይደል እንዴ? ያ ካባ በንግስና ዘመን የሚለብሰው ማን ነበር? ለማን ነበር ያ ካባ መልበስ ያለበት? እንዴት ያለ ሰው አለበሳችሁት፣ እኳ አይደል እንዴ? አስገብታችሁ። ታዲያ እግዚአብሔርም እንዲ አለበሳችሁ ታውሺ ይጽናላችሁ አለ እግራችሁ ሸብረክ አድርጋችሁ መረባ ብላችሁ? መረቃችሁት ታርግ እንዴ ተቀበለ ጌታ ደግሞ እንደማይረባችሁ እያየ እንደማይጠቅመን እያወቀ ጌታ ወደሽ ከተደፋሽ ብረጥሽ አይፋሽ ብሎ አትላደለ ስልጣን አሁን ምን ነው ምታምጭ? ምን ነው ምታረግ? ሻመት ብላችሁ ራብያ ባያ ራብያ ባየ ሻመት ኑር አላችሁ። አልነ አልነ አልነ አሁን ወዴት ወዴት ወዴት ወዴት አሁን

እ ጌታቸው በቆረጠ አራት ኪሎ ነው። ተወርድ ትመለስ ጠርቀት አለ። እዚህ ነበር። አሁን ገብቷል ሀገሩ ተወር ው ጌታቸው ነው። ትናንትና ከዛ ድሮን ታውቃላችሁ። አ በረሃ ያለ ጌታቸው ረዳም የሚደንቃችሁ ያኔ ገብቶ በንተን ሲያወራን ማለት ነው፣ ገላው ለመታጠብ ወጣ ሲል ወጡ። ታጥቦ እስከሚመለስ መኝታ ቤቱ ተመጣ። በድሮ መኝታ ቤቱ በር ላይ የነበሩ እሱ የሚጠብቁት ተመጡ። በዛች ቅጽበት ገላው ለመታጠብ በመውጣቱ ተረፈ። እግዚአብሔር ከዛ ያተረፈው። አሁን ሱዳን ሄዶ ተዋረደ ነው የምትለኝ? ምን ማለት ነው ተዋረደ? ደግ ነው። ወደስ ተዋረደ። አንገቱን አግኝተን ለብቻው ጉላ አግኝተን ለብቻው ቀብረዋል ያላችሁት አራት ኪሎ ገብቶ ጌታቸው ረዳ፣ ስለ እሱ ማውራት፣ ስለ ጌታቸው ረዳ ማውራት አይቻልም። ጌታቸው ረዳ አራዳ ነው። አሪፍ ነው። አሪፍ አራት ኪሎ ገብቶ። ስለሱ ማውራታቸው፣ መፍትሄው ምንድን ነው? ጥሩ ይሄ እንደ ኢትዮጵያውያን መፍትሄው ምንድን ነው? መነጋገር እንችላለን። መፍትሄው ምንድን ነው? መነጋገር እንችላለን። ግን እኔ የምሰጣችሁ መፍትሄ ደግሞ አይስማማችሁ። ምክንያቱም በአሁኑ ሰዓት እኔ መፍትሄ ነው ብዬ የምናገረው ንግግር እኔ እናት ከሆንኩኝ እዚህ ቤት ያሉ ልጆች ከጠገቡ ግማሹ ለሊት ወጥ ይችላል ድር ካለ ግማሹ በዚህ እንጂ በዚህ አልወጣም ካለ፣ እኔ ነኝ የማዘው። እኔ በማዘው መንገድ የማይሄዱ ከሆነ ከዚህ ቤት ይሄዳሉ፣ ወይ መንግስት ይወስዳቸዋል። እሱ ነው ያለው አሁን ኢትዮጵያ ውስጥ ያለ this is what it is all we have is one way not another way one way ደግሞ ምን እንደሆነ ታውቃላችሁ። ይህንን ደግሞ ካላረጋቸው ስንፏክት እንኖራለን፣ ተያይዘን ስንኳትን እንኖራለን። ህዝባችን ስናስጨርስ ትግራይ ላይ መወዳደርም ሆነ ማስተዳደር የሚችለውስ እንዴት ነው? ይችላል እሱማ ምን ሱሰው ትግራይ ላይ ተዋቸ፣ ተዋቸ። እስቲ እነሱ ልብ ኑሯቸው ከሻቢያ ጋር እግራቸው ፍንክች አርገው አንድ ነገር ያርጉ። ዘንድሮ ይገባላቸዋል። እስቲ እየጠበቃቸው ነው። በዚህ ልክስክሶች እስቲ ከስከሱ ከሻቢያ አንተን ጋ እነሱ የተልከሰከሱ ቀን ያንን ምስኪን ህዝብ ያስጠርሱታል እንጂ፣ ያኔ ነው የምንጠያየው። ግን ህዝብ እንዳይነካ ከዚህ በፊት እንዳደረገው ተጃጅሎ ከትግራይ ህዝብ ድጋሚ ሌላ ጸብ እንዳያመጣ ይህን ነው ለሱ መልእክቱን ማስተላልፈው። ህዝቡን ፕርቨንት በሚያደርግበት አመራሮቹ ገብቶ ማድረግ ያለበት ማድረግ ይችላል። ተግባባ። የትግራይ ህዝብ ብቻ ከነካ ነው ህዝቡ እንደ ህዝብ የሚነሳበት። የትግራይ ህዝብ ካልነካ እነዚህን አመራሮች የትግራይ ህዝብ አንቅሮ ተፍተዋቸዋል። ምንም አይመስሉትም። እስቲ እነሱ እግራቸውን አንስተው ወታደር አለኝ ሰራዊት አለኝ ብሎ ብድግ አርገ እግራችሁ ስ ከሻቢያ ጋር እንዴት ነገር ያርጉ ትንፍሽ ያርጉ ስ ይለቃቸው እንደሆነ እናያለን። መከረኛ ህዝብ ሊያስጨርሱት ቀኖች ጥቅር ሰው እንዴት መሸነፉን ሰው አያምንም። መሸነፍ የሚባል ነገር እኮ ማሸነፍና መሸነፍ እኮ በዚህ ምድር ላይ እኮ ያለ ነው። ኢትዮጵያ መሀል መንግስቱ ነው። አብይ ከሻቢያ ጋር ሲሰራ ባንዳ ሳይባል ተጋሩ ከሻቢያ ጋር ሲሰራ ቢሰራ ምኑ ነገር ነው? ሁለት ጥፋት ትክክል ሆኖ ናቀ። አብይ ከሻቢያ ጋር ሆኖ መታኝ ብለህ እንደ ጥፋት አለም እስኪገለበጥ ስንዘቀዘቅ የነበረው ስላጠፋ ነው። ስለዚህ ጥፋትን በጥፋት ማጣፋት ለህዝባችን ደህንነት አይደለም። ይህ አፋን ላይ ብለህ ነው የምትናገረው? የኢትዮጵያ መሪ ከሌላ ሀገር ጋር ሆኖ መታኝ ብለህ በዓለም መድረክ ቆመህ እጁን ጠምዝዘህ ወደ ፕሪቶሪያ ውል ያመጣህ ተመልሰህ ዛሬ እኔ ከሻዕቢያ ጋር ሳ ሰማ አንተ ክንል እኮ ነህ ምን እንዲደረሳቸው ላይ ፈላባቸው ቢሆንስ እሱ ባጠፋው ጥፋት አንተም ጥፋት በመጥፋትን ማካካስ አለብኝ ብለህ ነው። እና አንተ አሁን ለዚህ ህዝብ ሀሳቢ ነህ ወይስ ህዝቡ ቢጠፋ አብይ ከየት ራጋ ገጥሞ ያጠፋውን ያህል ህዝብ እንደገና ደግሞ ቢጠፋ ጉዳይ አይደለም? የእልህ ዘመቻ ነው። እልህ ለትግራይ ህዝብ ደግሞ እራት አይሆንም። እያለ ነው። አይሆንም። ያም ስህተት ሁለት ስህተት አንድ ቀን ትክክል ሆኖ አያውቅም፣ ሆኖ አያውቁም

እንዳደረግከው ትደረጋለህ። ከዛ ህዝባችን አንድ ነጥብ አምስት አስጨርሰሃል፣ ትናንትና ዛሬ፣ ደግሞ ታስደግማለህ። ሌላ እኮ ነገር የለም። እናንተ እኮ ያሰነላችሁ የለም። እናንተ እኮ ህዝቡን ሙጥጥ አድርገን አንዱ ጋር ግን እናንተ ግጠሙት ብትባሉ እናንተ ብቻችሁ ብትገጥሙት እኮ እንደው ግልግል ነበረ እኮ አንዳችሁ ለአንዳችሁ ትጫረሱና ግልግል ነበረ። ግን መደበቂያችሁ ህዝብ ነው። እናቶቻችን ቀሚስ ውስጥ ሆነብን እኮ የተቸግር ነው እኮ የምትደበቁት እናቶቻችን ቀሚስ ስር ነው የተቸገር ነው። እኮ እሱ ነው ከንደድላቸው። እናቶቻችን ቀሚስ ስር ነው የምትገቡት እንጂ ችላችሁ ብትገጥሙት እኮ አብይን እኮ አዝኜለት አይደለም።